የሲዳማ ክልል ንግድና ገበያ ልማት ቢሮ ከፌዴራል እስከ ወረዳ ካሉት የህገ ወጥ ንግድ የኮንትሮባንድ ዝውውርና የገበያ ንረት መከላከል ግብረ ኃይል አባላት ጋራ የ2017 ዓ ም የህገ ወጥ ንግድ ኮንትሮባንድና የገበያ ንረት መከላከል ተግባሩን በመገምገም በ2018 ዓ ም እቅድ ላይ ውይይት አካሂዷል። የክልሉ ምክትል ርዕሰ መስተዳድር የትምህርት ቢሮ ኃላፊና የግብረ ኃይሉ ሰብሳቢ የሆኑት አቶ በየነ በራሳ በዚህ ወቅት ባስተላለፉት መልእክት ሀገራችንን ከድህነትና ኋላ ቀርነት ለማላቀቅ የተያያዝነው ጥረት እንዲሳካ የህገ ወጥ ንግድንና ኮንትሮባንድን በመከላከል ስራ ላይ ጠንክረን መስራት ይጠበቅብናል ብለዋል። በአንድ በኩል ምርታችንን የማምረት አቅማችንን እያፈጠንን፣ ምርትና ምርታማነትን እያረጋገጥን፣ ምርቱ ደግሞ ከአንድ ወደ ሌላ ቦታ ጤናማ በሆነ የንግድ ስርዓት የሚዘዋወርበትን ሁኔታ ፈጥረን ክልላዊ እድገታችንን ማፋጠን እንዲሁም ለሀገራችን እድገት የበኩላችን አስተዋጽኦ ማድረግ ከኛ ከሁላችን ይጠበቃል። ህገ ወጥ ንግድና የኮንትሮባንድ ዝውውር የሀገርን ኢኮኖሚ፣ የማህበረሰብን ተጠቃሚነት፣ ጤናና ሰላም የሚያውክ ተግባር በመሆኑ በጽናት ልንከላከለው ይገባል ያሉት የሲዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰላማዊት መኩሪያ በበኩላቸውም በ2017 ዓ ም ከባለድርሻ አካላት ጋር ተቀናጅተን ባከናወናቸው ተግባራት ውጤቶች ማስመዝገብ ችለናል ብለዋል። ከህገ ወጥ ንግድና ኮንትሮባንድ ጋር ተያይዞ ክልላችንም ማግኘት የሚገባትን ገቢ እንዳታገኝ እንዳገርም ደግሞ ማግኘት የሚገባንን ገቢ እንዳናገኝ የሚያረገንና በአጠቃላይ የህዝባችንን ፍላጎት የመልማትና የመልካም አስተዳደር ችግሮችን እንዳንፈታ እንቅፋት የሚሆነን ጉዳይ ነው። ይህንን ጉዳይ ተቀናጅተን በመምራት በአጠቃላይ ስናይ ከአንድ መቶ አርባ አምስት ሚሊየን ብር በላይ ሊባክል የነበረ ገንዘብ የማዳን ስራ ሰርተናል። በዚህ ሂደት ውስጥም በህግ ተጠያቂ የሆኑ አካላት አሉና በአጠቃላይ አምና እንቅስቃሴያችንን ስናይ የተሻለ ነበር ማለት ይቻላል። የደላላዎችን ድልድይ በመስበር ምክንያታዊ ያልሆነ የዋጋ ጭማሪን በመቆጣጠር ሰው ሰራሽ የግብአት እጥረት በሚፈጥሩ አካላት ላይ እርምጃ በመውሰዱ ረገድ በትጋት መሰራቱን የገለጹ የቢሮ ኃላፊዋ ወይዘሮ ሰላማዊት መኩሪያ ህገወጥ ቀረጥ የሚሰበስባቸውን በክልሉ የሚገኙ ወደ 49 የሚሆኑ ህገወጥ ኬላዎችን በማንሳት ነጻ የምርት ዝውውርን በመፍቀድ ቀድ የገበያ ንረቱን ለመቆጣጠር በትኩረት እየተሰራበት ይገኛል ብለዋል። በተለያየ መልኩ የዋጋ ጭማሪ ያረጉ አካላት ስድስት ሺህ አንድ መቶ አስራ ሁለት አካላት ላይ የተለያዩ የህጋዊና አስተዳደራዊ እርምጃ የወሰድንበት ቅጣት ሂደቱን ብቻ ሳይሆን ግንዛቤ ከማስጨበጥም ጋር ተያይዞ የተለያዩ ባለድርሻ አካሎችን ግንዛቤ ያስጨበጥንበት በድምሩ መቶ አምስት ሺህ አራት መቶ ሶስት ለሚሆኑ ባለድርሻ አካላት ግንዛቤ ያስጨበጥንበት ሂደት ነው ያለውን እንደ ሀገር ያስቀመጥናቸውን ግቦች በእቅዳችን መሰረት እያሳካን መሆናችን የእድገት ጉዞአችን ወደማይቀለበስበት ደረጃ ስለ መድረሱ ማረጋገጫ ነው ያሉት ምክትል ርዕሰ መስተዳደር በየነ በራሳ፣ ለዚህ ግን ጠንክሮ መስራትን ይጠይቃል ብለዋል። የንግድ ስርዓቱን በማስተካከል ህገወጥ ንግድ እንዳይኖር በማድረግ ኮንትሮባንድ እንዳይኖር በማድረግ በመቆጣጠር የምርቶች የነጻ ዝውውር እንዲረጋገጥ በማድረግ የሀገሪቱን ህልም ለማሳካት በጣም ከፍተኛ እንቅስቃሴ ማድረግ ይኖርብናል። ስለዚህ እንደ ክልል ማንኛውም አይነት ህገወጥ የሆነ የንግድ እንቅስቃሴ እንዳይኖር የማስቆም ኃላፊነት ያለብን ስለሆንን በየደረጃው ያለን አመራሮች ይህንን ኃላፊነታችንን በሚገባ እንድንወጣ አንዱ አደራይ እሱ ነው። ሌላኛው የምርቶች ነጻ ዚውርን የሚያግዱ ያልተፈቀዱ በየደረጃው ያሉ እገዳዎች፣ ኬላዎች ከዛሬ ጀምሮ በክልሉ አንድም እንዳይኖር ማድረግ የዚህ የግብራይሎ አባላትና የሁሉም አመራሮች ግዴታ መሆን ይኖርበታል። የቅንጅት መላላት፣ የህግ ወጦች ተለዋዋጭ ስልት፣ የግብአት እጥረት፣ የማኅበረሰብ ተሳትፎ ውስንነት በ2017 ዓ ም የጋራ ግብር ኃይሉን የገጠሙ ተግዳሮቶች እንደነበሩ በውይይቱ የተነሳ ሲሆን በ2018 ዓ ም እነዚህን ተግዳሮቶች ተሻግሮ ተጨባጭ ለውጥ ለማምጣት መስራት እንደሚገባም ተጠቅሷል።